ፌደራል የመንግስት ሹመት ላይ ሆናችሁ የሲዳማን ህዝብ በደልና ሰቆቅ አያያችሁ ዝምታ ለመረጣችሁ የሲዳማ ባለስልጣናት ሲዳማኒ ውስጥ ጥያቄ ያቀርብላችሁ። ክብርት የኢፌድሪ ፕላንና ልማት ሚኒስቴር ሚኒስተር ዶክተር ፍጹም አሰፋ እርስዎ ህዝባዊና ከልብ ህዝቦትን ወዳድ እንደሆኑ እናውቃለን። ታዲያ የወጡበት ማህበረሰብ በመልካም አስተዳደር እጦት በሙስና በዘርፈ ብዙ ችግር ተሰቃይቶ እርሶ በሚኖሩበት አዲስ አበባ ከተማ ውስጥ የጅብ ራት እየሆነ ጎዳና ላይ ሲወርቅ ለምን ዝምታን መረጡ? ክብርት ሚኒስትር እርስ የኖሩባት ሐዋሳ ከተማ እንደ ግመል ሽንት እድገቷ ወደኋላ እየሄደ የልጅነት ትዝታው ያለበት ተጫውቶ ያደጉበት እሳቱ ሜዳ ሰፈር በስራ አጥነት ምክንያት ሰው አቶ የመኪና ማቆሚያ ሲሆን ለምን ግድ አላሉትም? ዶክተር ፍጹም አሰፋ ኮንቦኒ ትምህርት ቤት ሲማሩ የተመላለሱበት የንግድ ሰፈር እንደሆነ የሚታወቀው የሎጌታ መንገዶች ገበያ አተው ነጋዴዎች ግብር ተጭኖባቸው የለቅሶ ቤት ድንኳን እስከደረሰን ድረስ ጸጥ ሲል ለምን ድምፅዎትን አጠፉ? መልሱን ለእርሶ ልተውና ክብርት ሚኒስተር የሲዳማ ህዝብ የእርሶን ድምፅ ይፈልጋል። በክልሉ ያሉትን ችግሮች ለክቡር ጠቅላይ ሚኒስተር እንዲያደርሱና ህዝባዊ ውይይት እንዲፈጠር እንዲያመቻቹ ሲዳማ ኒውስ ጥሪ ያቀርብሎታል። ክቡር የኢፌድሪ ማዕድን ሚኒስቴር ሚኒስተር ዴኤታ አቶ ሚሊዮን ማቴዎስ ህዝቡ እንደ ንጉስና እንደ ነፃ ውጪ እንደሚመለከቱት ያውቃሉ። ታዲያ ምነው ዝምታዎት በዛ? ክልል ያስገኙለት ህዝብ ክልል ባልሆንኩ እያለ ሲማረር ለምን የጥሞና ጊዜዎትን ሰብረው የምናውቀውን ጀግናውን እጄቱ አቶ ሚሊዮንን አይወሉልንም? የተከበሩ ሚኒስቴር ዴኤታ የአርምሞት ጊዜዎት ይበቃል ይሆናልና በአስቸኳይ ህዝባዊ ትግሉን ደግፈው ድምፅ የሆኑ ዘንድ ሲዳማ ኒውስ ውስጥ ጥሪ ያስተላልፍሉታል። ክቡር የአዲስ አበባ ምክትል ከንቲባና የስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ እንደ ስም ሁሉ ስራህም ጥራት ያለው እንደሆነ ድፍን የሲዳማ ህዝብ ይመሰክርላል። ክቡር ምክትል ከንቲባ እርሶ ሀዋሳን ለቀው ከሄዱበት ሰዓት ጀምሮ ከተማዋ የግለሰቦች ሆነ ህዝቡ በዘርፈ ብዙ ችግር ውስጥ ሆኖ የሚሰማውን አቶ ግራ እየተጋባ እንዴት አስችሎት ዝም ሊሉ ወደዱ? አዲስ አበባን እንደ ስመው አበባ ሲያደርጉ የተማሩባት የኖሩባትን ልጆች ያፈሩባት ሐዋሳ ከተማ ወረዳ እየመሰለች ልማቷም ወደኋላ ሲሄድ እንዴት እንባል ተናነቁትም። ክቡር አቶ ጥራቱ የሲዳማ ህዝብ ችግር ውስጥ ነው። አርቲስቱም አክቲቪስቱም ጋዜጠኛውም ፖለቲከኛውም እየታደነ እየታሰረ ነው። ታዲያ እርስዎም ለተወለዱበት እትብቶም ወዳለበት ህዝብ ዞር ይበሉና ድምፆትን እንዲያሰሙ ሲዳማ ኒውስ ጥሪ ያቀርብሎት። ክቡር የፌዴራል ብልጽግና ፓርቲ የፋይናንስ ዘርፍ ኃላፊ አቶ ዘነበ ገደ እርስዎ ከሌሎች ባለስልጣን በተሻለ በተለያዩ ጊዜያት የክልሉን መንግስት ስራ ሲተቹና ህዝባዊ አመራር መሆኑን የሲዳማ ህዝብ ያውቃል። ታዲያ ምነው ሰሞኑን ያለመደቦትን ዝምታ በዙ ታችኝ በማለት ብቻ አርቲስቶችን ሲያስሩ እንዴት አስችሎት ዝም አሉ? ክቡር አቶ ዘነባ የሲዳማ ህዝብ መዋቅራዊ ችግር ውስጥ ይገኛል። ይህን እርስዎም ያውቃሉ። የታሰሩት አርቲስቶች እንዲፈቱና ህዝባዊ ውይይት ተደርጎ ህዝብ የስልጣን ባለቤት እንዲሆን ድምጽ እንዲያሰሙና ከሰፊው የሲዳማ ህዝብ ጎን እንዲቆሙ ጥሪ እናቀርባለን። ሲዳማ ኒውስ ለክልሉ መንግስት አመራሮች ማስተላለፍ የሚፈልገው መልእክት ሰውነትን እንጂ ህሊናንና ሀሳብን ማሰር እንደማይቻል ተረድተው በአስቸኳይ አርቲስቷን እንዲፈቱም ጥሪ እናቀርባለን። ሲዳማ ኒውስ የህዝብ ድምጽ